ሰበር ዜና፣ ወልቃይትና አስመራ ላይ ግለቱ ጨምሯል። ውጥረቱን ሊገነፍል አንድ ጋት ብቻ ቀርቷል። ወልቃይት ላይ ኮሎኔል ደመቀ ዘውዱ ባሰለጠኑት የተከዜ ዘብ ላይ ተኩስ ተከፍቶ 18 ሰዎች ሲገደሉ ከወዲያ ከአስመራ ከባድ ድንጋጤ የፈጠረ ጉዳይ ተከስቷል። እንደተፈራው የኮሎኔል ደመቀ ዘውዱ የተከዜ ዘብ ላይ ተኩስ ተከፍቷል። የክረምት ወራቱ መቃረቡን ተከትሎ ወልቃይት ላይ ካሁኑ ተኩስ ተጀምሯል። ከሰሞኑ በተከዜ ዘብ ታጣቂዎችና አርሶ አደሮች ላይ ጥቃት መፈጸሙ ታውቋል። ጥቃቱን ተከትሎ መግለጫ ያወጡት የነኮሎኔል ደመቀ አስተዳደር ጥቃቱ በወያኔ መንገድ ጠራ ታጣቂዎች ነው የተፈጸመው ብለዋል። ከሰሞኑ የፋኖ ኃይሎች በወልቃይት ገብተው ተኩስ መክፈታቸው ሲዘገብ ነበር። በተመሳሳይ በጎጃም አንድ የፖሊስ አዛዥ በፋኖ ታጣቂዎች ተገድለዋል። በቀዳሚነት የምትሰሙት መረጃችን ነው። ፕሬዚዳንት ኢሳያስ አፈወርቂ ደንግጠዋል። ቁስቁሰው ያባባሱት ውጥረት ወደ ቁርጥ ቀን ሲቀየር ድንጋጤ ውስጥ ገብተዋል። ነገሮች ከድጡ ወደ ማጡ ከማጡም ወደ መቀመቅ እያመሩ ነው። ኢትዮ ኤርትራ ጦርነት አይቀሬነት ይበልጥ ጨምሯል። ጦርነቱ ከተጀመረም ካርታ ለዋጭ ሊሆን ይችላል በሚልም እየተነገረ ነው። ኤርትራ ኢትዮጵያ ላይ በክረምቱ ጦርነት ልትከፍት ነው በሚል ባለፈው ሳምንት መጨረሻ መግለጫ በወጣ ማግስት የኤርትራ መንግስት ኢትዮጵያ ልትወራይ ነው ብሏል። ከአስመራ አዳሎ እስከ አዲስ አበባ አራት ኪሎ እየተሰሙ ያሉ የጦር ድቤ ድለቃዎችን የተመለከተ ጥንቅር ይዘናል። ጄኔራሉ ከጠቅላይ ሚኒስትራዊ ጋር በአስቸኳይ መወያየት እንደሚፈልጉ ተናገሩ። ነገሮች አሁን ካለበት ይበልጥ ሳይባባሱ በአስቸኳይ መወያየት እፈልጋለሁ ብለዋል። ይህ በእንዲህ እንዳለ በትግራይ ነዳጅ እንዳይገባ ዳግም መከልከሉ እየተ ሰማ ነው። ይህንን ተከትሎ ከትግራይ ለፕሮፌሰር ብርሃኑ ነጋም አንድ ደብዳቤ ተጽፏል። ጉዳዩን በተመለከተ ሰፋ ያለ ዘገባ ይዘናል። ፑቲን ሰይፋቸውን ወደ ኔቶ አዙረዋል። የኔቶ ዋና ጸሐፊ ሩሲያ በሚቀጥሉት ወራት ኔቶ ላይ ጥቃት ለመፈጸም እየተዘጋጀች ነው ሲሉ ከሰዋል። ሞስኮ በበኩሏ መሰረተ ቢስ ክስ ስትል አጣጥለዋለች። ሰሜን አሜሪካና ከአውሮፓ የተውጣጡ ሀገራትን ያሰባሰበው ኔቶ ሩሲያ ዩክሬንን ከወረረች በኋላም አዳዲስ ሀገራትን መመልመልና አቅሙን ማጠናከር መጀመሩም ታውቋል። ትሰሙታላችሁ ጥንስትልን ውድ የአንድ አፍታ ሚዲያ ቤተሰቦች፣ ሰላምታችን በያላችሁበት የዓለም ዳርቻ የእርሳችሁ ከአንድ አፍታ ለአሁኑ መደመጥ አለባቸው ያናቸውን ዜናዎች ወደ እናንተ እንዳደርስበት ሰዓት ላይ ተገኝተናል። አብራችሁን ትቆዩ ዘንድ ግብዣችን ነው። ሁለት ቤት ለገዛ አንድ ቤት በነፃ ይህ እድል እንዳያመልጦ 40% በሶስት ዓመት ከፍለው 60% ደግሞ ቤቱን እየኖሩበት እስከ 20 ዓመት ድረስ በባንክ ቀስ ብለው የሚከፍሉበት እድል ያመቻቸው ዲኤምሲ ሪል ስቴት ቀድሞ ለሚመጡ 20 እድለኞች እስከ 30% የሚደርስ ልዩ ቅናሽ አዘጋጅቷል በ8% ቅድመ ክፍያ ብቻ ማለትም ከ488000 ብር ጀምሮ በመክፈል ከባለ አንድ እስከ ባለ አራት መኝታ ቤቶችን በሚፈልጉት የካሬ አማራጭ ማግኘት ይችላሉ ውስን ቤቶች ብቻ ስለቀሩን ፈጥነው ከታች ባለው ስልክ ይደውሉ። እንደተፈራው የኮሎኔል ደመቀ ዘውዱ የተከዜ ዘብ ላይ ተኩስ ተከፍቷል። የክረምት ወራቱ መቃረቡን ተከትሎ ወልቃይት ላይ ካሁኑ ተኩስ ተጀምሯል። ከሰሞኑ በተከዜ ዘብ ታጣቂዎች እና አርሶ አደሮች ላይ ጥቃት መፈጸሙ ታውቋል። ጥቃቱን ተከትሎ መግለጫ ያወጡት የኮሎኔል ደመቀ አስተዳደር ጥቃቱ በወያኔ መንገድ ጠራጊዎች ነው የተፈጸመው ብለዋል። ከሰሞኑ የፋኖ ኃይሎች በወልቃይት ገብተው ተኩስ መክፈታቸው ሲዘገብ ነበር። በተመሳሳይ በጎጃም አንድ የፖሊስ አዛዥ በፋኖ ታጣቂዎች ተገድለዋል። በክረምት ወደ ወልቃይት በኃይል ገባለሁ እያለ የሚገኘው ህወሓት የብልጽግናን መዋቅር ከወልቃይት አጸዳለሁ የሚለው ፋኖና፣ ተከዜ እናስከብራለን የሚሉት የኮሎኔል ደመቀ ተከዜ ዘብ ፍጥጫ አይሏል። በተለይም የክረምት ወራት መቃረቡን ተከትሎ ለወራት ሲብላላ የከረመው ትኩሳት ሊገነፍል ከጫፍ ደርሷል። የሰሞነኛው ጥቃትም ለዚህ በማሳያነት የሚጠቀስ ነው። ኮሎኔል ደመቀና እሸቴ ደምለው የሚመሩት የወልቃይት አስተዳደር ዛሬ ባወጣው መግለጫ የወያኔ መንገድ ጠራጊ ሲል የጠራቸው ኃይሎች በወልቃይት የተከዜ ዘብና አርሶ አደሮች ላይ ጥቃት ፈጽመዋል ብሏል። ጥቃቱ የተፈጸመው በጠገዴ ወረዳ ጎቤ ቀበሌ ሲሆን በዚህም 18 ሰዎች ተገድለዋል። የሰሞኑ ልፋኖ ቅርበት ያላቸው ማህበራዊ ሚዲያዎች የፋኖ ታጣቂዎች ወደ ወልቃይት ሰርገው በመግባት ጥቃት መፈጸማቸውን ሲገልጹ ነበር። ከወራት በፊት አንድ የፋኖ አመራር አሁን ወልቃይት ላይ ያለው መዋቅር የብልጽግና ስለሆነ እና ፈራርሰዋለን ጥቃት ምን ከፍታለን ሲል ተናግሮ ነበር። ይሁንና የአሁኑ ጥቃት በፋኖ ይፈጸም አይፈጸም ባይረጋገጥም በህዋት ታጣቂዎች እንዳልተፈጸመ ግን ከምግ መግለጫው ለመረዳት ተችሏል። የወልቃይት አስተዳደር በመግለጫው እነዚህ የታሪካዊ ጠላታችን የወያኔ መንገድ ጠራጊ የጠላት ኃይሎች በሀሳብ ትግል ማሸነፍ ያልቻሉትን በጠበንጃ ለማስፈጸም ለማንነታቸውና ለወሰናቸው የሚፋለሙትን ንጹሐን አርሶ አደሮች በየቀበሌው እየገቡና እየጠበቁ ተደብቀው አድፍጠው ጥቃት በማድረስና በመግደል የወያኔ መንገድ ጠራጊነት ዓላማቸውን ለማሳካት እየጣሩ ይገኛሉ በማለት ጠንከራ አድርጎ ተችቷል። የፋኖ ኃይሎች ከህወት ጋር እየሰሩ ነው የሚል መረጃ በሚሰራጭበት አንድ ሰሞን በወልቃይት ያሉ አመራሮች ፋኖን የወያኔ መንገድ በሚል ስያሜ ሲጠሩ ተመልክተን ነበር። በዚህ መግለጫም የጥቃቱ አድራሾችን የወያኔ መንገድ ጠራጊ በሚል ነው የጠሯቸው። መግለጫው ቀጥሎም የተከዜ ዘቦችን በመግደል ትግሉን ማስቆም አይቻልም ያለ ሲሆን፣ ጥቃት ፈጻሚዎች ከዚህ የላቀ ዓላማ አላቸው ሲል ተደምጧል። ጥቃት ፈጻሚዎቹ የወልቃይትን አስተዳደር በማፍረስ ለዋት ማስረከብ ይፈልጋሉ ሲል ከሷል። ከዚህ በኋላ እነዚህን ኃይሎች አንታገስም እርምጃን ወስዳለን ያለው የነኮሎኔል ደመቀ አስተዳደር ከምን ጊዜውም በላይ የምንተጋበት ወቅት ነው ሲልም አክሏል። ወልቃይት በእንዲመልኩ ውጥረቱ በተጋጋለበት በጎጃም ደግሞ አንድ የፖሊስ አዛዥ ተገድሏል። ደብረ ማርቆስ ከተማ የተገደሉት የዞኑ ከፍተኛ የፖሊስ አመራር ምክትል ኮማንደር ዘላለም ጥላሁን ናቸው። ኮማንደሩ የተገደሉት በደብረ ማርቆስ ከተማ ተክለ ሃይማኖት ክፍለ ከተማ ቀበሌ ውስጥ መሆኑን የደብረ ማርቆስ ከተማ ፖሊስ መምሪያ ባወጣው የሀዘን መግለጫ አረጋግጧል። ኮማንደሩ የምስራቅ ጎጃም ዞን ፖሊስ መምሪያ ከፍተኛ አመራር መሆናቸውን የተገለጸ ሲሆን የተገደሉት በስራ ላይ እያሉ ነው ተብሏል። ኮማንደሩ በመሃል ከተማ የተገደሉት በፋኖ ሰርጎ ገቦች በስታር ሽጉጥ መሆኑን የከተማ አስተዳደሩ ፖሊስ መምሪያ ጠቁሟል። የፖሊስ አመራሩን የገደለው የፋኖ አባል ጥቃቱን ከፈጸመ በኋላ በባጃጅ ለማምለጥ ሲሞክር ከመንግስት የጸጥታ ኃይሎች ጋር ባደረገው የተኩስ ልውውጥ መገደሉ ታውቋል። ፕሬዚዳንት ኢሳያስ አፈወርቂ ደንግጠዋል። ቆስቁሰው ያባባሱት ውጥረት ወደ ቁርጥ ቀን ሲቀየር ድንጋጤ ውስጥ ገብተዋል። ነገሮች ከድጡ ወደ ማጡ ከማጡ ወደ መቀመቅ እያመሩ ነው። ኢትዮ ኤርትራ ጦርነት አይቀሬነት ይበልጥ ጨምሯል። ጦርነቱ ከተጀመረም ካርታ ለዋጭ ሊሆን ይችላል በሚልም እየተነገረ ነው። ኤርትራ ኢትዮጵያ ላይ በክረምቱ ጦርነት ልትከፍት ነው በሚል ባለፈው ሳምንት መጨረሻ መግለጫ በወጣ ማግስት የኤርትራ መንግስት፣ ኢትዮጵያ ልትወረኝ ነው ብሏል። የኤርትራ መንግስት ይህንን ክስ በኢትዮጵያ ላይ ያቀረበው ትናንት ሐሙስ ሰኔ 19 2017 ዓ.ም ምረት በማስታወቂያ ሚኒስትር በኩል ባወጣው መግለጫ ነው። የአገሪቱ መንግስት መግለጫ ኢትዮጵያ ግጭትን በምክንያት ለማላበስና ለመቀስቀስ ኢትዮጵያስ የሐሰት ባንዲራ እያውለበለበች ነው የሚል ክስን ያቀረበ ነው መግለጫው። ባለፉት ጥቂት ቀናት ውስጥ የኢትዮጵያ መንግስት በኤርትራ ላይ የከፈተውን ዲፕሎማሲያዊ ዘመቻ አጠናክሯል ሲል ከሷል። የዲፕሎማሲያዊ ዘመቻው ወደ ተባበሩት መንግስታት ድርጅት ዋና ጸሐፊ እንዲሁም ለበርካታ ሀገራትና መንግስት መሪዎች ደብዳቤዎችን መላክን ያካተተ እንደሆነ በመግለጫዎች ላይ ተጠቅሷል። የተጻፈው ደብዳቤ ኤርትራን በተደጋጋሚ ትንኮሳዎች እንዲሁም በኢትዮጵያ ሉዓላዊነትና የግዛት አንድነት ጥሰቶች የሚወነጅል እንደሆነ የሀገሪቱ መንግስት መግለጫ አስፍሯል። ኢትዮጵያ መንግስት ይህ አይነት ይዘት ያለው ደብዳቤ ለዓለም አቀፉ ማህበረሰብ ስለመጻፉ በይፋ አልገለጸም። ይሁን እንጂ ሉዓላዊ የተባለ ለመንግስት ቅርበት ያለው የበየነ መረብ መገናኛ ብዙሃን የውጭ ጉዳይ ሚኒስትር ዶክተር ጌዲዮን ጢሞቴዎስ የኤርትራ መንግስትን በተመለከተ ለዓለም አቀፉ ማህበረሰብ ደብዳቤ ማሰራጨቱን ዘግቦ ነበር። ከዘገባው ጋር የተያዘ ምስል ደብዳቤው ባለፈው ሳምንት አርብ ሰኔ 13 2017 ዓ ም እንደተጻፈ የሚያመላክት ሲሆን በኤርትራ መግለጫ ላይ ተደጋጋሚ ትንኮሳዎችን የመፈጸምና ሉዓላዊነትና የግዛት አንድነትን ጥሰቶች የሚመለከት አረፍተ ነገር ያካተተ ነው። በ2010 ዓ.ም የኢትዮጵያና ኤርትራ ስምምነት መፈራረምን ተከትሎ የመጡ በጎ ለውጦችን የሚያስታውሰው ደብዳቤው በዚህ ወቅት ከአስመራ በኩል የታየው የመጀመሪያ ምላሽ አበረታች እንደነበር ይገልጻል። ነገር ግን የሰሜን ኢትዮጵያን ጦርነት ኢትዮጵያን ለማዳከም እንደ ድል ተመልክቶ የነበረው የኤርትራ መንግስት የፕሪትሮን ስምምነት መፈረም ተከትሎ ከጊዜ ወደ ጊዜ ጠበኛ አቋም መያዝ ጀመረ ሲል ይከሳል። የውጭ ጉዳይ በተጨማሪም የኤርትራ መንግስት ከህወሓት አንጃ ጋር ትብብርና ቅንጅት በመፍጠር እንዲሁም ከሌሎች ታጣቂ ኃይሎች ጋር በመተባበር በመጪው የክረምት ወቅት ከፍተኛ ወታደሮች ጥቃት ለመፈጸም ተዘጋጅተዋል በማለት እንደወነጀለም በዘገባው ላይ ተካቷል። እንደ ዘገባው ከሆነ መንግስት የዓለም አቀፉ ማህበረሰብ በአፍሪካ ቀንድ ሰላም እንዲረጋገጥ የኢትዮጵያን ሉዓላዊነትና የግዛት አንድነት እንዲያከብር በኤርትራ መንግስት ላይ ግፊት እንዲያደርግ ጥሪ አቅርቧል። የኤርትራ መንግስት በበኩሉ ትናንት ባወጣው መግለጫ የኢትዮጵያ መንግስት የጻፈውን ደብዳቤ የተለመደ ማደናገሪያ ሲል ቀርቶታል። ዲፕሎማሲ ዘመቻው ዓለም አቀፉን ማህበረሰብ ማታለልና በዚህም ረጅም ጊዜ ሲብላላ ለቆየው የጦርነት አጀንዳው ድጋፍ ማሰባሰብን ዓላማ ያደረገ ነው በማለት ከሷል። መግለጫው እውነታው ግን የኢትዮጵያ ገዢ ፓርቲ ብልጽግና የኤርትራ ወደቦችን በተቻለ መጠን በህጋዊ መንገድ አስፈላጊ ከሆነም በወታደራዊ መንገድ ለመውሰድ በሚል ላለፉት ሁለት ዓመታት በግዴለሽነት አስፈላጊ መግለጫዎችና ተንኳሽ ጦር ሰበቃ ውስጥ እየገባ ነው ብሏል። የኤርትራ ፕሬዚዳንት ኢሳያስ አፈወርቂ ባለፈው ግንቦት በተከበ ብሎ የሀገሪቱ 34ተኛ የነጻነት በዓል ላይ ባደረጉት ንግግር በኢትዮጵያ መንግስትና በግዢው ብልጽግና ፓርቲ ላይ በግልጽ ውንጀላዎችን አቅርበው ነበር። ኢሳያስ የኢትዮጵያ መንግስት የውሃ ጉዳይ፣ አባይና ቀይ ባህር፣ የባህር በር ማግኘት፣ የኦሮሞ ህዝብን የማይወክል የኦሮሞ ማስተሳሰብ፣ የኩሽና የሴም ግጭት፣ የአፋር ህዝብና መሬትን ለዚህ አጀንዳ በመጠቀም የጦርነት ቅስቀሳ እያደረገ ነው ሲሉ መደመጣቸው አይዘነጋም። ጄኔራሉ ከጠቅላይ ሚኒስትር አብይ ጋር በአስቸኳይ መወያየት እንደሚፈልጉ ተናገሩ። ነገሮች አሁን ካሉበት ይበልጥ ሳይባባሱ በአስቸኳይ መወያየት እፈልጋለሁ ብለዋል። ይህ በእንዲህ እንዳለ በትግራይ ነዳጅ እንዳይገባ ዳግም መከልከሉ እየተሰማ ነው። ይህን ተከትለው ከትግራይ ለፕሮፌሰር ብርሃኑ ነጋ አንድ ደብዳቤ ተጽፏል። የትግራይ የፖለቲካ ግለት ይበልጥ ያሳሰባቸው ጀኔራል ታደሰ ወረደ ከጠቅላይ ሚኒስትራዊ ጋር በአስቸኳይ መወያየት እንደሚፈልጉ ገልጸዋል። ጀኔራል ታደሰ ወረደ በግጭት ማቆም ስምምነቱ አተገባበር መዘግየት፣ በተለይም ተፈናቃዮችን ወደ ቀያቸው በመመለስ የትግራይን ግዛቶች ወደ ነበሩበት በመመለስ እና የቀድሞ ተዋጊዎችን ተጥቃ አስፈትቶ ወደ ማህበረሰቡ በመቀላቀል ዙሪያ ነው ከጠቅላዩ ጋር በአካል መወያየት እፈልጋሉ ያሉት። ጀነራል ታደሰ ይህንን የተናገሩት በኢትዮጵያ ከተመድ ልማት ፕሮግራም ልዑካን ቡድን ጋር ትናንት መቀሌ ውስጥ በተወያዩበት ወቅት ነው። ጀነራል ታደሰ ትጥቅ ፈተው ወደ ማህበረሰቡ የሚቀላቀሉ የትግራይ ቀድሞ ተዋጊዎች በቂ የገንዘብ ድጋፍ አላገኙም በማለትም በውይይቱ ላይ ተናግረዋል። ልዑካን ቡድኑ በበኩሉ የተመድ ልማት ፕሮግራም ወደ ማህበረሰቡ ለሚቀላቀሉ የቀድሞ ተዋጊዎች የትምህርትና ስልጠና ድጋፍ እንደሚያደርግ ቃል ገብቷል። ይህ በእንዲህ እንዳለ በትግራይ ነዳጅ እንዳይገባ ዳግም መከልከሉ እየተሰማ ነው። ይህን ተከትሎ ከትግራይ ለፕሮፌሰር ብርሃኑ ነጋ አንድ ደብዳቤ ተጽፏል። ትግራይ ክልል ጊዜው አስተዳደር ትምህርት ቢሮ በነዳጅ እጥረት ምክንያት በክልሉ የ12ተኛ ክፍል ተፈታኞችን ወደ ፈተና ማዕከላት ማጓጓዝ መቸገሩን አሳውቋል። ቢሮው ትናንት ሰኔ 192017 ዓ ም ለትምህርት ሚኒስቴር እና ለትምህርት ምዘናና ፈተናዎች አገልግሎት በጻፈው ደብዳቤ እንዳለው የትግራይ ጊዜው አስተዳደር በሚያስተዳድራቸው ወረዳዎች በሚገኙ 247 የ2 ተኛ ደረጃ ትምህርት ቤቶች ውስጥ የ12ተኛ ክፍል ትምህርታቸውን ሲከታተሉ የነበሩ ከ36000 በላይ ተማሪዎች ከቀናት በኋላ የሚሰጠውን ፈተና ለመውሰድ መዘጋጀታቸውን ገልጿል። ተፈታኞቹ ወደ ሰባት የፈተና ማዕከላት ለማጓጓዝ እና ከፈተናው በኋላ ወደ ቤተሰቦቻቸው ለመመለስ የትራንስፖርት ወጪ ባለው መደበኛ ታሪፍ ተሰልቶ ወደ እያንዳንዱ ወረዳ የተላከ ቢሆንም አሁን በክልሉ ባለው የነዳጅ እጥረት ምክንያት ተማሪዎቹን ወደ ፈተና ማዕከላት ማጓጓዝ አለመቻሉን ቢሮ አስረድቷል። የክልሉ ትምህርት ቢሮ ያወጣው መርሃ ግብር የተፈጥሮ ሳይንስ ተፈታይ ተማሪዎች ሰኔ 21 እና 22 2017 ዓ.ም ትምረት ወደ ዩኒቨርሲቲዎች እንደሚገቡ ያሳያል። ተማሪዎቹ በተረጋጋ ሁኔታም ፈተናቸውን ወስደው ወደ ቤተሰቦቻቸው እንዲመለሱ ትምህርት ሚኒስቴር እና የትምህርት ምዘናና ፈተናዎች አገልግሎት ከሚመለከታቸው የፌዴራል አካላት ጋር በመሆን ነዳጅ ወደ ትግራይ እንዲገባ በማድረግ ችግሩን እንዲፈታልን ሲል ቢሮ ጠይቋል። ፑቲን ሰይፋቸውን ወደ ኔቶ አዙረዋል። የኔቶ ዋና ጸሐፊ ሩሲያ በሚቀጥሉት ወራት ኔቶ ላይ ጥቃት ለመፈጸም እየተዘጋጀች ነው ሲሉ ከሰዋል። ሞስኮ በበኩሏ መሰረተ ቢስ ክስ ትል አጣጥለዋለች። ከሰሜን አሜሪካና ከአውሮፓ የተውጣጡ ሀገራትን ያሰባሰበው ኔቶ ሩሲያ ዩክሬንን ከወረረች በኋላ አዳዲስ ሀገራት መመልመልና አቅሙንም ማጠናከር ጀምሯል። ምክንያቱ ደግሞ ቀጣይ ተረኛ እኛ ልንሆን እንችላለን በሚል ስጋት ነው። በእርግጥም ስጋታቸው እውነትነት አለው። ዛሬ ሁለት የኔቶ ዋና ጸሐፊ ማርክ ሩቲ ሩሲያ ኔቶን ለማጥቃት ተዘጋጅታለች፣ ይህንንም በስለላ መረባችን ተወሰንበታል ብለዋል። ቻተም ሀውስ በለንደን ከተማ ባዘጋጀው ስብሰባ ላይ ስለ ሩሲያ ዝግጅትና ስለ ኔቶ አሁናዊ ሁኔታ ያብራሩት ሩቲ የሞስኮ ዝግጅት እጅግ አደገኛ እንደሆነ ሲያብራሩ ተደምጠዋል። ጥቃቱ በሚቀጥሉት አምስት ዓመታት ውስጥ እንደሚከፈት ፑቲን እቅድ ይዘዋል ያሉት ዋና ጸሐፊው ለዚህ የሞስኮ ዘመቻ የሚመጠን ዝግጅት እያደረግን መሆኑን እጠራጠራለሁ ብለዋል። የጦሩ አባል አገራት ማንቀላፋት እዚህ ጋር ይበቃል የሚሉት ማርክ ሩቲ ላይቀሪው የሞስኮ ጥቃት የጦር መጋዘናችንን እናዘጋጅ ብለዋል። ሩሲያ ጥቃቱ አደገኛ ሃይፐርሶኒክ ሚሳኤል ማዘጋጀቷን የሚገልጹት የኔቶ ዋና ጸሐፊው እኛ ይህን ሚሳኤል የሚቋቋም የመከላከያ ስርዓት እንኳን አልገነባልም ብለዋል ጸሐፊው ኔቶ ስለሚያስፈልገው የጦር መሳሪያ ሲናገሩም በሺዎች የሚቆጠሩ ዘመናዊ አርሞርደር ታንኮች ያስፈልጉናል ብለዋል በርካታ መሳሪያዎች ሚሳኤል መከላከያዎች ያስፈልጉናል የአየር ኃይላችን በአጭር ጊዜ ውስጥ አሁን ካለው አቅም አራት መቶ እጥፍ ማሳደግ አለብን። ሞስኮ በዘመናዊ ሃይፐርሶኒክ ሚሳይል ልታጠፋን አቅዳለች፣ መፍጠን አለብን በማለት የኔቶን ወታደራዊ ግምገማ አቅርበዋል። በኔቶ ዋና ጸሐፊ አንደበት ተደጋግሞ የተነሳው ጉዳይ ሞስኮ የኔቶ አባላትን ለመደፍጠት አዘጋጅተዋለች የተባለ ሃይፐርሶኒክ ሚሳይል ጉዳይ ነው። ሃይፐርሶኒክ ሚሳይል ከድምፅ አምስት እጥፍ የሚፈጥን ሚሳይል ነው። ይህም በሰዓት ከ6100 በላይ ኪሎ ሜትር እንዲወነጨፍ ያስችለዋል ማለት ነው።